ዓለም አቀፉ የአትሌቲክስ አባል ሀገራት ኢትዮጵያውያን አትሌቶችን ጨምሮ በዓለም ላይ የሚገኙ አትሌቶች አድርጉ ያላቸው ነገር ብዙዎችን እያነጋገረ ነው። ከአትሌቲክሱ መንደር የተሰማው ጥብቅ ጉዳይ ምንድነው? በመረጃችን የምንነግራቸው ጉዳይ ነው። ለሀገሩ ኢትዮጵያ ሲል ረብጣ ገንዘብን እምቢ ያለው ኢትዮጵያዊው አትሌት እየተሞካሸ ነው። ከሀገሩ ገንዘብ አይበልጥብኝም ስላለው አትሌት መረጃ ይዘናል። ማን ነው ካላችሁ ከኛ ጋር ስትቆዩ ትሰሙታላችሁ። ህሉፍ፣ ይሄ ደግሞ በአትሌቲክሱ መንደር አሁንም አወዛጋቢነቱ እንደቀጠለ ነው። አትሌቶችን፣ ጋዜጠኞችን፣ እንዲሁም በግል አንዲትን አትሌት ምቀኛ ቅናት አለባችሁ እያለ ነው ህሉፍ። ደግሞ ምን ነካው ያስባለውን መረጃ እኛም ሰምተናል፣ ለእናንተም እንነግራችኋለን። ኢትዮጵያ በ800 ሜትር አንድም አትሌት አለማሳተፏ እያስተቻት ነው። ተመራጭ ያጣችበት ምክንያት ምንድን ነው? ከመረጃችን የምትሰሙት። ሌላኛው ጉዳያችን ነው፣ የዌትስ ታሙ አጥቂ ዳግም ተመልሷል። በተመልካቾችም ሞቅ ያለ አቀባበልን አግኝቷል። የመኪና አደጋ ደርሶበት ስለነበረው ተጫዋች የምንነግራችሁ ጉዳይ አለ። ሁሉ ስፖርቶችንን፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። የደውል ምልክቷን ተጫኑ። ሁሌም የምንሰራቸውን ቪዲዮዎች በትኩሱ ማግኘት ትችላላችሁ። ቀዳሚ ወዳደረግነው አስደሳች መረጃ ነው የምንነግራችሁ። ጀግና በጦር ሜዳ ብቻ አይለካም። በትራክ ላይ ውድድሮች፣ በጎዳና ላይ ውድድሮችም ጭምር አሸናፊነቱን አሳይቶ ጀግና የሚል ማዕረግን አግኝተዋል። በሊዝበን በተዘጋጀ የግማሽ ማራቶን ላይ ቢሮጥ ረብጣ ገንዘቦችን ማፈስ ይችል ነበረ፣ በሜዳሊያም ይንበሸበሽ ነበረ። እሱ ግን ከገንዘቡም፣ ከቦታው ክብርም ሀገሩ ኢትዮጵያን አስቀደመ። በዚህም ምክንያት ተወደሰ። ይህ ጀግና አትሌት በሪሁ አረጋዊ ይባላል። አትሌቱ በ2024 የፓሪስ ኦሎምፒክ በ10 ሺ ሜትር የብር ሜዳሊያ ባለቤት መሆን የቻለ ነው። በፖርቹጋሉ የሊዝበን ግማሽ ማራቶን ላይ ለመጀመሪያ ጊዜ በርቀቱ ለመሳተፍ ከጫፍም ደርሶ ነበረ። ቢሳተፍ ደግሞ ረብጣ ገንዘብ ይሰጠው እንደነበረ ነው የታወቀው ከስፖንሰር ኩባንያ ሩሲያው ናይኪ የሚያገኘው የገንዘብ ሽልማት ከውድድሩ በአሸናፊነቱ የሚቀበለው የገንዘብ ሽልማት ግን አላጓጓውም። ከ15 ቀን በኋላ በቻይና በሚካሄደው የዓለም የቤት ውስጥ ሻምፒዮና ላይ ሀገሩን ለመወከል የቀረበለትን ጥቅማ ጥቅም ሁሉ ወደ ጎን በመተው አሁን ጀግና አትሌት የሚያሰኘውን ጉዳይ ልንነግራችሁ ችለናል። ፌዴሬሽኑ በሪሁን ማኔጀሩን እንዲሁም አሰልጣኞችን አግባብቷል፣ የሚሉ መረጃዎች አሉ። ከአግባቡም እሰየው። ለማግባባት ለማግባባት ብዙ አትሌቶች ይጠየቃሉ። እሺ የሚሉት ግን ጥቂቶች ናቸው። ይህ የሀገራችን የቁርጥ ቀን ልጅ የሆነው በሪሁ አረጋዊ ግን ከፊቱ የቀረበለትን በትኩሱ ያገኘውን ረብጣ ገንዘብ ወደፊት በመተው ገና ከፊቱ ለሚጠብቀው ውድድር ሀገሬ ትበልጭ ትገብኛለሽ ብሎ በውድድሩ ላይ ለመሳተፍ እሺ ብሎ ተስማምቷል። ይሄ የልጁን ትልቅነት ያሳያል። ሁሉ ስፖርት የአትሌቲክስ ጉዳዮች ላይ እንደ መስራቱ መጠን በሪሁ አረጋዊ ለተወጣው ትልቅ ኃላፊነት ክብር አለው። በጀግንነት ተመልሶ ዳግም ስራውን እንደምንዘክር ተስፋ እናደርጋለን። የቁርጥ ቀን አንበሳችን እናከብረሃለን ልንለው እንወዳለን። ስለ አትሌቱ ያላችሁን ክብር ኮሜንት ላይ ማስፈር ትችላላችሁ። ጀግና በሉት እስቲ። እኛ እንጠብቃቸዋለን። ወደ ሌላኛው ጉዳያችን እናልፋለን። ህሉፍ ደጎ አነጋጋሪነቱ ቀጥሏል። ቅናትና ምቀኝነት ሲል የሰየመውን የፌስቡክ መረጃውን በይፋዊ የፌስቡክ ገጹ ላይ አጋርቷል። የትም አያደርስም ቅናትና ምቀኝነት። እንደ አንዳንድ ሰዎች ለሚሰሩት ስራ እንቅፋት ከመሆን መቆጠብ ጥሩ ይመስለኛል። ችግር አለ የሚል ካለ በህግና በህግ አግባብ መጠየቅ ይሻላል። እኔ ለወሬ ጊዜ የለኝም። ለዚህ ምስክር ደግሞ ያለፉት ስድስት አመታት ለሀገር ያከበርኩት ያበረከትኩት ምስክርነት ነው። ስራዬን ሁሉም ያውቃሉ። አሁንም ኢትዮጵያን ከሚወክሉ አስራ አራት አትሌቶች መካከል ሰባቱ አትሌቶች በኔ ስር የሚሰለጥኑ ናቸው። አሁን እንደ ትላንትና ማሸነፍ የሚችሉ አትሌቶችን እያበረከትኩ ነው። ስራዬ ላይ ትኩረት አድርግ ያለው የሚለወጥ ነገር የለም በውሸት ቅናትና ምቀኝነት ሲል ነው። እንግዲህ ይፋዊ የሆነው የፌስቡክ ገጹ ላይ መረጃውን ያጋራው በነገራችሁ ላይ ብር ቄ ሀይየል ወንቢኒያ መሀሪ መለሰ ንብረት ወርቅነሽ መሰለ ና ጉዳፍ ጸጋይን እያሰለጠነ ለናንጂንግ የቤት ውስጥ ሻምፒዮና ማስመረጥ ችሏል። አወዛጋቢው አትሌት ትችት የቀረበበት ደግሞ ከአትሌት ንግስት ጌታቸው ነው። በተለይ ንግስት ጌታቸው ምንድን ያለችው ፆታን መሰረት ያደረገ ጥቃት ያደርስብኛል ስትል ነው በ ይግፋዊ ቅሬታዋ በደብዳቤዋ ማሳወቅ የቻለችው ህሉፍ ይደጉ ደግሞ ከዚህ በፊትም የሰራው ስህተት ታስታውሱታላችሁ። በፓሪስ ኦሎምፒኩ ላይ ኃላፊነቱን ወስዳለሁ ሲል መደመጡ የሚታወስ ነው። ጉዳፍ ጸጋይ በሶስት ውድድሮች ላይ እንድትሳተፍ አድርጎ ከሶስቱም ሳቶን እንድትመለስ ያደረገው እሱ እንደሆነ ይታወቃል። በዛ ጊዜ እንግዲህ ይቅርታ እጠይቃለሁ ብሎ ነበረ። አሁንም ተመሳሳይ ጥፋትን እያጠፋ እንደሆነ ብዙዎች ይናገራሉ። በህሉፍ ደጎ ጉዳይ ብዙዎች ጎራ ለይተው እየተከራከሩ ነው የሚገኙት። ከነዛ መካከል አማኑኤል ቅዱ አንዱ ነው። እንዲል ላላ ማኑኤል አሰልጣኝ ህሉፍ ይሄ ደጎ የርሶ ጽናትና እርሶ ያሉት ፍቅር እጅግ አስደናቂ ነው። የሰጡት አስተያየት እጅግ ትክክል ነው። ቅናትና ምቀኝነት የትም አያደርስም። ባለፉት ስድስት ዓመታት ያሳዩት ውጤትና አሁን ኢትዮጵያን ከሚወክሉ አስራ አራት አትሌቶች መካከል ሰባቱን ማሰልጠኖ ለሀገራችን ትልቅ ኩራት ነው። የብቻ ሳይሆን እርሶ በስራው ላይ ብቻ በማተኮሮ በህግ አግባብ ጥያቄዎችን ለመመለስ ዝግጅት በማድረጎ የእርሶን ታማኝነትና ሙያዊ ብቃት ያሳያል። እኛም ከጎኖ ቆመን ለኢትዮጵያ ስፖርት የምታደርጉትን አስተዋጽኦ እንመሰክራለን። እርሶ የእርሶ ስራ እጅግ አስፈላጊ ነው። እናም እርሶ በሚያደርጉት ነገር ላይ ሙሉ እምነት አለን። ይቀጥሉበት አሰልጣኝ ሲል አስተያየቱን ሰጥቷል። የሚተቹትም አሉ። ህሉፍ የሄደጎን በተለይ በሴቶች በኩል የሚያደርገው ነገር እምብዛም አልተወደደለትም። በተደጋጋሚ ከሚተችባቸው ጉዳዮች መካከል ይሄኛው ነው። ለአትሌቶች እኩል ፍታዊ የሆነ ነገሮችን እያሳየ አ አይደለም ለአንዷ አትሌት ያዳላል፣ ሌላዋን ደግሞ ገሸሽ ያደርጋል የሚሉ ትችቶችና ሌሎች ይሰነዘሩበታል። በተለይ በስፖርት ውስጥ መነሳትና መውደቅ አለ። በአንድ ወቅት ጣራ ላይ የነኩ አትሌቶችን ብቻ ይዞ መጓዝ የሚፈልግ አሰልጣኝ ነው ሲሉ ብዙዎች ይተቹታል። በተለይ ከፍሬዌኒ ኃይሌ ጋር በተያያዘ በወቅቱ የቀረበበት ቅሬታ ነበረ። ፍሬዌኒ ጋሉ እንድትወዳደር እንዳትወዳደር አድርጓል። ለዚህም ደግሞ አሰልጣኝ ህሉፍ ይህ ደግሞ ኃላፊነት መውሰድ አለበት የሚሉ ነበሩ በወቅቱ አሁን ላይ አሰልጣኝ ህሉፍ ሄደጎ የጉዳፍ ጸጋይ፣ የብርቄ ሀየሎም፣ ቢኒያም መሀሪ፣ ወርቅነሽ መሰለ አሰልጣኝ ሆኖ ብቅ ብሏል። በሚደረጉ ውድድሮች ላይ አሸናፊ ያደርጋቸዋል ወይ የሚለው ጉዳይ እንመለከተዋለን። ከዚሁ ከአለም ሻምፒዮና ጉዳይ ጋር በተያያዘ ኢትዮጵያ ያስመረጠቻቸው አትሌቶች አሉ። እስከ የካቲት 27 ድረስ በነበረው መረጃ በ800 ሜትር የፓሪስ ኦሎምፒክ የብር ሜዳሊያ አሸናፊዋ ጽጌ ድጉማ ተመርጣለች። ንግስት ጌታቸውና ሀብታሙ አለሙ ተመርጠዋል። በወንዶቹ ግን ለውድድር የሚበቃ ሚኒማውን የሚያሟላ ሰዓት ያለው አትሌት ራሱ ባለመኖሩ በምርጫው አለመካተታችን ብዙዎችን ያስገረመ ብዙዎች ያሳዘነ ጉዳይ ሆኗል። ነጽጌ በነገሱበት ርቀት ሶስት አትሌቶችን ባስመረጥንበት ርቀት በወንዶቹ አንድም ተመራጭ የለንም። ይሄ አጀብ ያሰኛል። ለማንኛውም በሺ አምስት መቶ ሜትር ሴቶች ጉዳፍ ጸጋይ፣ ድርቤ ወልተጂና ወርቅነሽ መለሰ አሉ። በወንዶቹ ሳሙኤል ተፈራና መለሰ ንብረት አሉ። በ3000 ሜትር ሴቶች ፍሬወይኒ ኃይሉ፣ ብርቄ ኃይሎም እና ጽጌ ገብረሰላማ አሉ። በወንዶች ጌትነት ዋለ፣ ቢኒያ መሃሪና በፓሪስ ኦሎምፒክ የ10000 ሜትር የብር ሜዳሊያ አሸናፊው በሪሁ አረጋዊ መመረጥ ችለዋል። ቀደም ሲል እንደነገርናችሁ፣ በአሰልጣኝነት ህሉፍ ሄደጎና ደረሰ ብርሃኑ መመረጥ ችለዋል። የካቲት 28 ቀን ድረስ ምርጫው ተአማኒ መሆኑን የሚያሳይ መስማማታችሁን ወይም ቅሬታ እንዳላችሁ አስገቡ በተባለው መሰረት ብዙ አትሌቶች ቅሬታቸውን አቅርበዋል። የተመረጡትም ታውቀዋል። አትሌቲክሱ በእንደዚህ አይነት መንገድ እየታመሰ ነው። እናንተስ ምን ትላላችሁ? አትሌቲክስ ያላችሁ ላይ እምነት ላይ አሰልጣኞቻችን ላይ ተሯጮቻችን ላይ ያላችሁ እምነት ምን ይመስላል? ሀሳባችሁን ንገሩን። አትሌቲክስ አሁን ግዴታ ውስጥ ወድቋል የሚል መረጃ ነው የምንነግራችሁ። አለም አቀፉ የአትሌቲክስ አባል ሀገራት አትሌቶች፣ አሰልጣኞችና ማናጀሮች ምዝገባ እንዲያከናውኑ ግዴታ ጥሎባቸዋል። በነገራችን ላይ ተፎካካሪ ሀገር ኬንያ በጃንዋሪ 2025 ምዝገባዋን ማድረግ ጀምራ አትሌቶች፣ አሰልጣኞች፣ ማናጀሮች ምዝገባዎችን እያደረጉ ነው የሚገኘው። የኢትዮጵያ አትሌቲክስ ፌዴሬሽንም ናሽናል አይዲ አገልግሎት በጽህፈት ቤቱ መስጠቱን ቀጥሏል። ናሽናል አይዲ ያላወጡ አትሌቶች አሰልጣኞችና ማናጀሮች የኢትዮጵያ አትሌቲክስ ፌዴሬሽን የሚሰጣቸውን አገልግሎቶች ማለትም የውድድር፣ የቪዛ፣ የምርጫና የኢሚግሬሽን የትብብር ደብዳቤዎችን እንደማያገኙ ለሁለተኛ ጊዜ ባወጣው ማስጠንቀቂያ መሰረት ይፋ አድርጓል። ኢትዮጵያና ኬንያ ወደዚህ ውሳኔ የገቡት የዓለም አትሌቲክስ ማለትም ወርልድ አትሌቲክስ በአስ አስገዳጅነት እንዲተገበረ ባወጣው መመሪያ መሰረት እንደሆነ ታውቋል። አትሌቶች አሁን የግድ የግድ መመስገብ አለባቸው እየተባለ ነው። ወደ እለቱ የመጨረሻው መረጃችን እናልፋለን። የዌስትሃሙ አጥቂ ሚሽል አንቶኒዮ ከአሰቃቂ የመኪና አደጋ በኋላ ለመጀመሪያ ጊዜ ትላንት ምሽት ዌስትሃም ከኒውካስትል ያደረጉት ጨዋታ ላይ ታድሟል። ከደጋፊዎቹም ደማቂ እንኳን ደህና መጣ አቀባበል ተደርጎለታል። እንኳን ደህና መጣ ብለውታል። እናንተስ ምትላላችሁ? ለዛሬ ያልናቸው ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። በሌላ ጉዳዮች ተመልሰን እንገናኛለን። የአሁኑን እናብቃ። በቸር ዋሉልን።